ምን እያሉ እያለች ንት የምትለችን አውጭ ውጭ ከዚ ነው። ምን እያልሽ ሐያት እንዴት ነሽ?

እናንተ እግዚአብሔርን ተወው፣ በእግዚአብሔር እናንተ ሲሙኝ፣ አሁን ኮሜንት ስር እግዚአብሔርን ጻፉላችሁ። ወይኔ ሳኑ ሚኒማል ዛሬ አንድ ምን ወንድሜ ነገረኛል፣ ቦሌ ላይ አይተው፣ እነሱ እናንተ ጋ ግን እኮ እውነት ነ

እናንተ የምር ይታረቃሉ እና ዛሬ ዛሬና ነገ አዲስ ነገር እኔ በህልም ነ እዚህ ቤት አምሳ ምናምን ሰዎች አላፉ ሆኖ አርጎ እሱ ይታረቃሉ። እስከዛ ሀፒ በርስቴ ይከበራል። ቶፋ ምናምን አትበሉ። የምር ይሄ የደነዞ እስእኔ ያኔ ልምናት እኔ እንደዚህ የሚሉ ሰውን አልወድም። እውነት እኔ እንዲ ፕራይቬት የሚያወጣ ሰው አልወድም። አዎ ይሄ ያልተማረ ኮደ ዝም ብሎ የሚያወሩት ናቸው፣ አምበለሎች። እንደዛ አታወሩ እናንተ ቆሞ ቀረው ቆሞ ቀሪ እኮ ናቸው ቆሞ ነው እናንተ። የምን እንትን ማለት ነው እዚህ ጋ አሁን ማለት ነው፣ ሀምሳ ምን ስልሳ ሰው አላችሁ ኮሜንት ላይ ሄዳችሁ ብሩኬ ሲያጠፋ ብሩኬን አትስደቡ፣ ሀይሚ ስታጠፋ አትስደቡ። የሚከሩ በእግዚአብሔር እነሱ ሁለቱም ልጅ ናቸው። ብሩኬ በተለይ ከሀይሚ ልጅ ነው እንደው እሱ ማለት ነው። ሀይሚ ከእሱ በጭንቅላት ቢልናት የሆነ ነገር ታውቃለች። እሱ ማለት ነው እውነት እኔ ድሮ እኔና ወንድሜ እንደምንጣላ ነው ከእሱ ዋጋ ሚሆን ስለዚህ የሚገርቡ ሁለቱን አትሳደቡ፣ በእግዚአብሔር እነሱ ይታረቃሉ። በቃ ሁለቱንም በደም አራግፌ መጥቼ ምናምን ተገርፌ ተቆንጥቼ ያመጣቸዋለሁ ችግር በምን መሰለሽ አሁን አራት ሶስት ቀን ውስጥ አዲስ ነገር ታያላችሁ። ሁላችሁም ጸሎት አርጉ። እነሱ ቢለያዩ የሆነ ንግር ቢፈጠር ኑሮ ማለት ነው። ድሮ ይሄ ዱባይ የሄደው የሆነ ችግር የተፈጠረ ጊዜ ነው። ይሄ አሁን ይፈታል ደግሞ እነሱ አልተጣሉም። እኔ ሰው ከኢትዮጵያ ያየ ሰው እነሱ አጠገብ ያለ ሰው ነግሮኛል። ስለዚህ

በቃ እነሱ ስራ ነው እየሰሩ ያሉ ይስሩ። ዩቱብ ለስራ ነው የተከፈተው። ይንጫጭ። እናንተ እስቲ ዛሬ ቪዲዮ ሲለቅቅ የሃይሚ ልደት ቀን ደረሰ። በቃ ታረቁ፣ ታረቁ፣ ታረቁ። በቃችሁ፣ በቃችሁ በሉ። አንቺ ሃይሚ ጥሩ አልሰራሽም። ሁሉም ጥሩ አልሰሩም። ሲጀመር እግዚአብሔር፣ ሄይ ማንም ጥሩ አልሰራም

ብቻ አስራ አራት ቀን የቀረ የምድራችሁ ነው። እርግጠኛ ናችሁ? እኔ አላውቅም እግዚአብሔርን አላውቅም። ታች ላይ ልብሱን ያ ቀን ልብሱን አድርገሻል፣ አታስታውቂውም። የዛን ቀን የቀየርኩት ፎቶ ነበር። ምን ይደረግ። አሁንም ደግሞ ልደቷ ስደርስ ሌላ ይቀይራሉ።